አሁን ከታይ ጨርሰን ከላይ ያነደር ነው ለየ ብቻ ነው እንዴ የሚባለው ከታይ ከላይ ይነደድ ያል ተዝታች ሆነ ያው ሁሉ ነገር ይላል። እኔም እንደናንተው ነበርኩና አሁን እንደናንተ እንደናንተ የማዲያም ቅመም ነበረች። አው ትዝታቸው እና ሳያቸው በየና አሁን ያው ወዲህ ወዲህ ዘውሪ ላይ ማለት ነው እየበቃው ነው እና እኔ ያው ትዝታው ሁሉም ምናገር ትንሽ ነገር ሁሉ ትዝታ ስለሚሆን ትዝታችሁ እናሳያችሁ ብዬ ነው። አዎ ቪዲዮ እኮ አንድ ቀን እንዲያውም ቆይ ታቀርብላችኋለሽ። አይ አንድ ቀን አወራችኋለሁ ስለተሞክሮ። አዎ እ አወራችኋለሁ ምን ምን ማድረግ እንደሌለባቸው ምን ማድረግ እንደሌለባቸው ከሷ ተሞክሮ ትወስድ ያላችሁ ታስተምራችኋል። አስተማሪ የሆነ ቪዲዮውን እንለቃለን አሊቀን። ዛሬ ግን ያው ሙጌራው ላይ ያለ ነው ያለ ነው

እኔ ሌላውን በላቅ ዱባይ አሁን የዱባይ አረቦች ሙልጭ ብለው ብዬ እወጣለሁ አይደለ? ከዱባይ ማለት ነው፣ ፓኬጅ አሁንኛው፣ ደግሞ ቤተሰቦቻችን ልናይ ወደ ገጠር ልናይ እህል እየደፋ ነው ሚራባሪዎች፣ እንዴት አደረጋችሁ? የዱባይ ሙቀት አሁን እኮ ኃይለኛ ሙቀት ነው። ሰባተኛ ወር ዛሬ ስድስተኛ ወር አርቆ ነገ ሰባተኛ ወር ሊገባ ነው። ሙቀቱም እንግዲህ ኃይለኛ ነው፣ አውቃታለሁ እኮ

ይህ እኮ እንዲህ አይገለበጥ ነው አይደል? ከላይ የሚበሰለው የሚደረገው እሳቱ

ስራ ሲባረርተው ሁሉን ነገር አድርገው ነው የሚደምቀው። ነው ጎበዞች ኮ ናቸው። ግን አለቀደሞ የውሃቸውን ርዳታም ቢሆን አለው አለው

ሰፈር ለሰፈር የለም አላጣ አልመጣሽ ነጋገር ነው። እሱ ትንሽ ያው ቅድም ከላይ ሲያነዱ ስለሆነ የመጣሁት አሁን ደግሞ ሌለኛውን እንትን ሲሉ አጀማመሩ እንዴት እንደሆነ ላሳያችሁ ነው ማለት ነው። ቅድም አልፎኛል። ከላይ ሊወጣ ሲል ከላይ እያነድዱ ነው የደረስኩት ማለት ነው።

ሳይከደን ነው የሚመጣው? ከደን ነው ይመጣል። ትልቁ ልዛችሁ ብትመጡ ትልቁም መካከለኛው እንደዚህ ልዛችሁ ብትመጡ ይጠቅማቸዋል። አሁን የሲኒያ ተለቀው ቢኑሮ እኛ ሁለተኛ እንትን አንልም ነበረ። ትንሽ ስለሆነች ነው ሁለተኛ እንትን ያለው። ከፍ ያለው ቢሆን በአንድ ጊዜ ግልግል ነው ነበር። ከዛ በኋላ ይሄ ከስር እንድሄድ በኋላ ከላይ ከዛ ቅድም መጀመሪያ እንደነድድበት ይነድ እና ይወጣል ማለት ነው። እና ሴቶቹ ዛሬ ስራ ሲሰሩ ደርሼ እችል ቀጭ አባረግ ያለሁኝ አድርጎ የሆነ ትዝታ ያጭርባችኋል ብዬ ነው የቀረጽኩት። ያው እንግዲህ ላይክ ኮሜንት በማድረግ ሼር በማድረግ አበረታቱን ማለት ነው። ባይ ባይ።